ሰላም ታላችሁ ወዳጆች እንዴት ከርማችሁ? አንዴ ሰንብታችሁልኛል። እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ምግብ ስራ ተገናኝተናል። ዛሬ ይዤላችሁ የመጣሁት በቁርስና በምሳ መሀል ልትበሉት የምትችሉት እንዲሁም ለራት በጣም በቀላሉ ልትሰሩ የምትችሉት አይነት ምግብ ነው። ስለዚህ እንዴት ነው ማዘጋጀት የሚለውን ነገር ያለን አብራችሁ ነው የምን ስራው ዛሬ ፍሪታታ ነው። ነገር ግን በሀበሽኛ በኛ ሀገር አሰራር ትንሽ ጠበስበስ አርገን ሽንኩርቱን ቃሪያውን የሀበሽ ሀበሻ ጣም እንዲኖረው እናደረጋለን። ስለዚህ እዚህ ጋር በመቀጠል ድንች፣ ካሮት አዘጋጅቻለው፣ ቃሪያ፣ ሽንኩርት፣ ጨው፣ በርበሬ፣ በርበሬና ዘይት ያዘጋጀውት። ስራይን ስጀምር ምናደርጋለው መሰላችሁ ይሄንን ድንች አጠልና እንደዚህ ከትፌ እንደዚህ አይነት መልኩ ትንንሽ ኪዩብ ኪዩብ እያረኩኝ ታያቸዋለህ። እንደዚህ ከትፈዋለሁ። ይሄ ለልጆች ትምህርት ቤት እራሱ ብታስይዙት ለብዙ ነገር ልትጠቀሙበት ትችላላችሁ። ሲሰራ በጣም ቀላል ነው። ደግሞ ድንችም ስላለው ሆድ ያዝ የማድረግ ነገር አለው። እንቁላሉም እንደዛው ጥሩ ፕሮቲን ታገኛላችሁ። ከዛ ካሮቱንም በተመሳሳይ ሁኔታ ከትፈዋለሁ በእንደዚህ አይነት መልኩ ከዛ፣ በእንደዚህ አይነት መልኩ ከተፈን በኋላ ሳታችን ለኩሰን ዘይት ትንሽ እናደርጋለን። እንደዚህ የሚያክል ዘይት ከዛ፣ በእንደዚህ አይነት መልኩ አጥቤው እየመጣ ሆኝ ውሃውን ትንሽ ጠረግረግ አድርጌ እንደዚህ አደርገውና ጠብሰዋለሁ። ታይቷል። በእንደዚህ አይነት መልኩ ሲጠበስልን፣ እሳታችን ቀነስ እናረግና የሽንኩርቱንም ቃና እንዲወስድ ሽንኩርት ከትፈን እንጨምርበትና ሽንኩርቱን ጠበስ ጠበስ እናረጋለን። በስዋላ አሁን ካሮቱም ድንቹ መብሰሉን ስናረጋግጥ ነው ሽንኩርቱን የምንጨምረው። ያለበለዚያ ሽንኩርቱ ተሎ ይጠበስና ድንቹና ካሮቱ ሳይበስል ከሽከሽ ያው አቶ ካሮት እንኳን ችግር የለውም፣ ይፈልጋል እንደዛም እንዲሆን ድንቹ ግን ካልበሰለ አያስበላም። እና ለዛ እንግዲህ መብሰሉት ስናረጋገጥ እንደዚህ ከትፈን እንጨምርበታለን። ሞር ስጠብሱት የእኛን አይነት ፍሌቨር የመቁላላት አይነት ስሜት አለለለ ምግብ የእንደሱ አይነት ቃና ይሰጣችኋል። ከዛ ደግሞ እኔ ቃሪያውንም እንደዚሁ አዘጋጃለሁ። ቃሪያን ከፊት ያዘጋጅቻለሁ። ትንሽ ጠበስ ጠበስ ሲበል ሽንኩርቱ። ከዛ ደግሞ እኔ እዚህ ጋር እንቁላል እንደዚህ አዘጋጃለሁ። እንደዚህ እንመተዋለን። ይሄ ምግብ አባት ተነስታችሁ እራሱ ለልጆቻችሁ ትምህርት ቤት ልታዘጋጁት የምትችሉት ምግብ ነው። ምንም ጊዜ አይፈጅም። በጣም ቀላል ነው፣ ግን ደግሞ ተገቢውን ያክል ካርቦ ሃይድሬት፣ ፕሮቲናቸውን በደንብ ያገኛሉ። እንደዚህ አርገን ቆንጆ በርበሬና ጨው እንጨምራለን። የተለየ ሙያ የሚጠይቅ አይደለም። በጣም ቀላል ምግብ እንዳያችሁ። እዚህ ጋር ደግሞ ሽንኩርታችን እንዴት ነው በጣም አሪፍ ክሪስታል ሆኖልናል። ስለዚህ ምን እናደርጋለን? እዚህ ጋር ያለውን ቃሪያን ጨምርና ቃሪያውን እናበስለበት ትንሽዬ። በቃ በስሱ እሳት ነካ እናስደርገዋለን። በእንደዚህ አይነት መልኩ እሳት ካስነካ ነው በኋላ ቃሪያውን እሳታችንን ቀንሰናል። እንቁላሉን አምጥተን እንጨምርበታለን። ግን እሳታችሁን መቀነሳችሁን በጣም እርግጠኛ ሆኑ። ሁሉም ቦታ እንደዚህ አድርጋችሁ አዳርሱት። ሽፍን እንዲያረግላችሁ ሁሉንም ድንች ማለት ነው ብንችል ብንከድ ነው። ከላይ ቆንጆ ነው። ከታች ራሱ እሳቱን ቀንሰን በእንፋሎቱ ደግሞ ከላይ የሚያለው ከተቻለ እንዲበስል ማለት ነው። ግን እንገለብጠዋለን። መገበጣችን የማይቀር ነው ታይቷል ከታች በስሏል። ትንሽ ከላይ እንቁላል አለው ሳህናችን ላይ ፈዘስ ሊል ስለሚችል እንደዚህ ተለቅ ያለ ሰሃን ማድረግ አለብን። ጎድጎድ ያለ ስለሆነ ይሄኛውን እንዳደናቅፈው ዘይት አድርግበታለሁ እኔ። ከዛ እንደዚህ እናደርግና በትቻ ለመጠን ዘራፍ ነው የገለበጥኩት ዚያት መልኩ እንገለብጠዋለን ቅርጿ እንዳታጣብን ጋ ዋን እናስተካክላታለን እንዲበስልልንም በዛው ከላይ ክርፍፍ ብሎ የሆነ ያልበሰለ እንቁላል እንዳናገኝ ከታችም በስሎልኛል። አይቼዋለሁ። አሁን እንተመልሰን ደግሞ እንደዚህ እዚህ ጋር እንቀለብጠዋለን። በእንደዚያ መልኩ ኬክ መስሎ በስሏል። አያችሁት? ታዲያ ይሄ አንድ ፋሚሊ አይመገብም። ብዙ ሳትቸገሩ ብዙ ምን ልስራ ምናምን ሳትሉ ቤት ውስጥ ባለ ነገር በቃ ከዛ አሁን ደግሞ ውስጡ ምን እንደሚመስል አያችኋለሁ። ይ ይመስላል አያችሁት፣ እንዴት የሚያምር ምግብ እንደወጣው እናንተ እዚህ ላይ ቺዝ ማድረግ ትችላላችሁ። የፈለጋችሁትን ነገር ከጎን አድርጋችሁ በተጨማሪ ደግሞ የምትፈልጉትን ንጥረ ነገር ማግኘት ትችላላችሁ ማለት ነው። የኢትዮጵያ ሊሆን ይችላል፣ በቃ ይጣፍጣል ብላችሁ የምታስቡትን ነገር አቦካዶ ሊሆን ይችላል። የምትፈልጉትን ነገር ማድረግ ትችላላችሁ። ግን ደግሞ ከጎኑ አረንጓዴ ነገር መቼ መቼ መርሳት የለብንም። ሰላጣ ምናምን በጣም አብሮ የሚበላ ነው። እንደጋ ደግሞ ቢለምድብን ራሱ እዚሁ አጋጣሚ እንደምታዩት በጣም ደስ በሚል መልኩ በስሏል። ምን ልንል እንችላለን? በጣም ቀላል የሚጣፍጥ ምግብ ድንሽ ድንሽ ነው ተጠብሶም፣ ካሮት በጣም አሪፍ ነው። ቅልል ያለ ግን ደግሞ ዛሬ ምሳ አልበላሁም ብለን የሚያሳስበን አይነት ምግብ አይደለም። ገብቷችኋል አንዳንድ ቁርሳሁን ስትበሉ የሆነ ረሃብ አይነት ስሜት ይሰማችኋል እንደዚህ አይነት ምግብ ከበላችሁ ደግሞ ሆዳችሁን ያዝ ያረጋችኋል ያው ድንቹ ምሳሌ ካርብ ስላለው እንደምትፈልጉት አንተ ለምሳሌ ብዙ ካርብ መጠቀም ማትፈልጉ ከሆነ በጣም ትንሽዬ ድንች ማድረግ ትሻላችሁ ገብቷችኋል ድንች መጠበስ ማትፈልጉ ከሆነ ትንሽዬ ዳቦ ቁርስ ውስጥ አርጋችሁ ማድረግ ትሻላችሁ የግድ አይደለም እንደዚህ መገለባበጡን ያስቸግረኛል አለመርኩም መልኩም ይወድቅብኛል ብላችሁ የምትፈሩ ከሆነ በኦቨን ውስጥ ካታችሁ ይህንኑ እንዳለ ማለት ነው። እንደ ድን እንደጨመራችሁት የድንች የካሮት መጠን ማለት ነው። እንደ ወፍረቱ ከሰባት ደቂቃ እስከ 16 ደቂቃ እያያችሁ በሱ ላይ አልበስል የሚለውን ነገር አይታችሁ ማውቅ ትችላላችሁ። እና በጣም ቀላል ነው። እና ደግሞ እንደምታዩት እንግዲህ ይህን የሚያክል ፍሪታታ አንድ ቤተሰብ ነው ምንድን የሚለው የሚያጠገው ለማንኛውም ከኔ የሚጠበቀው ይህም ማቃተር ማሳየት ነው። እንደምታዩት እንግዲህ አሳይቻለሁ። ሰርታችሁ ተጠቀሙት፣ በጣም ደስ ይለኛል። እንደምትወዱትም ተስፋ አደርጋለሁ። በተረፈ እንግዲህ ለዛሬ የነበረኝ ቪዲዮ ወይም ደግሞ የምግብ አሰራር ይሄን ይመስል ነበረ። አዲስ ማቾ ቻናሌ ቻናሌን ከወደዳችሁ ሰብስክራይብ ማድረጋችሁ እንዳረሱ። የሰራውትም ደግሞ ታደቁ ከሆነ ፍቅራችሁ በላይክ ግለጹ። ለኔ ስጦታዬ ላይክ ማድረግ ነው። ሌላ ምንም የምትሰጡት ነገር የለም። በሌላ በቆንጆ ቪዲዮ ደግሞ እንደገመን እስከምንገናኝ ሰላም ሁሉኝ። ባይ ባይ።